የኢትዮጵያ መንግስት የማስጠንቀቂያ ደብዳቤ ኤርትራ ላይ ማስገባቱ ተሰማ። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል ለተባበሩት መንግስታት ድርጅት ኤርትራን በማስጠንቀቅ ኦክቶበር ሁለት ቀን የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ለአሜሪካ ከዚህ ህዝብ ጋር፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሔ አምጡልን። የኢትዮጵያ ተዋጊ ጀቶች ሚሳኤሎችና ድሮኖች አስመራን ወደ ፍርስራሽነት የመቀየር አቅም አላቸው ሲል ዘ ኢኮኖሚስት አስነብበዋል። ሚስጥራዊ የአፍሪካ አምባገነን በህልውና ስጋት ስር ይገኛል በሚል አርዕስት፣ ሰፋ ያለ ትንታኔ ያቀረበው ዘገባው የኢሳያስ አፈወርቂ አስተዳደር በመጨረሻው ምዕራፍ ከባድ ስጋት ተደቅኖበታል ሲል አመልክቷል። ኋላ ቀርነት ሀገር ቢሆን ኤርትራን ይመስላል ሲል ትንታኔ የጀመረው ዘገባው የዋና ከተማ ነዋሪዎች በጥንቷ ፊያት አምስት መቶ በድሮቹ በአርትዲኮ ሲኒማ ቤቶችና ጥንታዊ ቪላዎች ደብዝዘው ይገኛሉ ሲል አመልክቷል። እነዚህም የፈለገው ይምጣ የሚመጣውን እቀበላለሁ። አሰብ የኢትዮጵያ ህዝብ አንጡራ ሀብት ነው። የራሳችን የነበረው በኃይል ተወሰደ፣ በኃይል ማስመለስ ነው። ያውም የነሱ ቆስቋሽነት መሬታችንን ወስደው ጦርነት ከከፈቱብን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 የኢትዮጵያን ፍላጎት ለማሟላት የሚያስችሉ ፋክትሪዎች ኢትዮጵያ ውስጥ አሉ። ቀይ ባህር የኢትዮጵያ ወደቦች የንግድና የስልጣኔ ማዕከል ሆኖ በሺህ ለሚቆጠሩ ዓመታት ስለመዝለቁ የታሪክ ተመራማሪዎችና ጸሐፍት ለትውልድ ያሻገሯቸው እውነታዎች ሕያው ምስክሮች ናቸው። ኢትዮጵያ በሶስትና በአራት ሺ ዘመናት ከአክሱም ስልጣኔ ጀምሮ ከፍተኛ የባህር ኃይል የነበራት እስከ ህንድ እስከ ሮማን ስልጣኔ መሪዎች ጋር ሁሉ ተጋግዛ ከፍተኛ ስራዎችን የምሰረባለ ብዙ የወደቦች ሀገር የነበረች ነው። ይህ ብቻም አይደለም። ቀይ ባህር የኢትዮጵያውያን የታላቅነት የሀያልነትና የተፈጥሮ ወሰኗ መገኛም ጭምር ሆኖ አገልግሏል። የግብፅ ብቀኝነት ኢትዮጵያ ላይ ቀጥሏል። ግብፅ እንግዲህ ኢትዮጵያን ለመጣል ተኝታ የምታደርም አይመስልም። ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም የቀይ ባህርን የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው የሚል እንግዲህ ዲስኮር ግብጽ ይዛ ብቅ ብላለች። የኢትዮጵያ እድገትና እንዲሁም ደግሞ በጎ ነገርን የማትሻው ግብጽ የኢትዮጵያ የባህር በር እንግዲህ ይገባኛል ጥያቄ በሰፊው እያጣጣለች ትገኛለች። ኢትዮጵያ በግልጽ የባህር በር ጥያቄ ማንሳቷ እንግዲህ ግብጽን አንጨርጭሯታል። የግብጽ ድርጊት ክፋትና ምቀኝነት ከመባል ውጭ እንግዲህ ሌላ ምንም አይነት መገለጫ የለውም። እናንተስ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 የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም ካቢኔው አያውቀውም አንድ ገጽ ወረቀት ማግኘት አልቻልንም እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሱማሌ አምስት ሺህ ኪሎ ሜትር ነው ሲሾሩ፣ ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መጥተው እንደፈለጉ የሚያደርጉት ትንሽ አክሰስ ጋራንቲ ስጡ። እኛ ከፈረስን ሁላችሁ ይጠፋላችሁ። ትልልቅ ስለሆነ ጥያቄያችን ይሄ ነው ጥንቃቄ የሚያስፈልገው ግን ከእንግዲህ በኋላ ኢትዮጵያን ኤክስትራክት እያደረጉ ኢትዮጵያን በእንትን በእንትን ሰፈር እያባሉ መኖር አይቻልም። ኢትዮጵያ ሶስት ነገሮች ያስፈልጓታል፣ ሰላም፣ ልማት እና ባህር በር። ይህን የተናገሩት የኢፌድሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የሆኑት በፊልድ ማርሻል ብርሃኑ ጁላ በትላንትና ሁለት መቶ አስራ ስምንተኛ ዓመት የኢፌድሪ የመከላከያ ቀን ወር ደግሞ የአርሚ ቀን በሚከበርበት ወቅት ነው። አሁን ያለውን ወር ደግሞ ሞደርናይዝ የተደረገ መከላከያ ሰራዊት ኢትዮጵያ የመገንባት የጀመረችው በ1900 ዓ ምት በሚኒሊክ ሁለተኛ ዘመነ መንግስት ነበረ። ሚኒሊክ ነበር የመጀመሪያውን የሚሊተሪ ያቋቋሙት ወር ደግሞ ያደራጁት። ስለዚህ አሁን አስራ ስምንተኛ መቶ አስራ ስምንተኛ ኢፌዲ መከላከያ ሰራዊት ስፔሻል ፎርስ ማሰልጠኛ ነበር። እንግዲህ የተከበረው እንደምትመለከቱ የተለያዩ ወታደራዊ ትርኢቶች ነበሩ። ያው ያው መሳሪያዎች ምናምን እስካሁን ደስ አላየውም። እነሱም ማይኮነ ሬት አድርግላቸዋለሁ። እያመጣው ቻፊልድ ማርሻል ብርሃኑ ጁላ እንደተናገሩት ከሆነ ሰላሳ አመት ሙሉ ተኝተናል። ኢትዮጵያ ለባህር በር አትቀርም። በጥቂት አመታት ውስጥ የኢትዮጵያ ሕዝብ ሁለት መቶ ሚሊዮን ይሞላል። 200 ሚሊዮን የሚሞላ የኢትዮጵያ ሕዝብ ደግሞ በሁለት ሚሊዮን ሕዝብ ሊታገድና ሊገደብ አይችልም። ከባህር በር ፍላጎቱ ማለት ነው። በባሌም በቦሌ የሚል ነገር የተናገሩት፣ በባሌም በቦሌም ኢትዮጵያ የባህር በር ባለቤት ትሆናለች የሚል ነገር ተናግረዋል። እስካሁን ድረስ ከነበሩት እንደዚህ በባህር በር ጉዳይ ላይ ከተሰጡ መግለጫዎች ለየት የሚያደርገው የአሁኑ መግለጫ ስፔሲፊክ የሆነ ባህር በር ደግሞ የወደብ ስም አልተጠቀሰም። ከዚህ በፊት የነበሩት ናሰብ ይጠሩ ነበረ ምናምን፣ የአሁኑ ግን አልተጠቀሰም። ኢትዮጵያ የባህር በር ባለቤት ትሆናለች የሚል ነገር ብቻ ነው። ያው በውስጥ ታዋቂነት ሁለት ያሰበው ደግሞ የቀይ ባህር ባለቤትነት የቀይ ባህር የባህር በር ባለቤትነት ፍላጎት እንዳለ ይታወቃል። እዚህም ተጨማሪ በቢሾፍቱ በነበረው ፕሮግራም ላይ ደግሞ ቢሾፍቱ ውስጥ በተካሄደው በኔቪ ሄድኳርተር በባህር ኃይል ሄድኳርተር በነበረው እንግዲህ ነው የተመለከቱት። የኔቪ የኢትዮጵያ ኔቪ አባላት እንደዚህ ተገኝተው ነበረ። ይህን ቪዲዮ በምጨርሱበት ሰዓት ላይ ላይክ እና ምናምን ማድረጋችሁን ከጨርሳችሁ በኋላ ኮመንት ላይ ትገቡ እና ኢትዮጵያ ባህር በር ያስፈልጋታል ወይ ቢሎን ጥያቄ ከመለሳችሁ በኋላ የትኛው ባህር በር ለምን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 የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን በቦሌም ሆነ በባሌ። የኢፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ የመከላከያ ሰራዊቱ የኢትዮጵያን ሉዓላዊነት ነጻነትና ክብርን ማስጠበቅ የቻለው በትውልድ ቅብብሎሽ እንደሆነ በመግለጽ የሉዓላዊነታችንና የአንድነታችን አሌንታም ነው ብለዋል። የአንድነታችንና የአቋም ጽናታችን ህያው ምልክት የምንወዳትን ኢትዮጵያ ሀገራችንን ክብርና ማንነት የሚጠብቅ የተከበረ ኃይል የሰላማችን የሉዓላዊነታችንን ጠባቂና የሀገራችን የሀገራችን እጣ ፈንታ የሚወስን ኃይል ነው። ስለሆነም በሁሉም ፈተናዎችና ስጋቶች ሁሉ የመከላከያ ሰራዊታችን በቆራጥነት ቆሟል። የኢትዮጵያ አንድነት ኩራትና ቀጣይነት የተገነባበት የጸና ምስሶ ነው የምንለውም በዚህ ምክንያት ነው። የመከላከያ ሰራዊታችን በየትውልዱ የነጻነታችን የልብ ትርታና የጋራ ዕጣ ፈንታችን ጽኑ ጠባቂ ሆኖ መኖሩን በታሪክ ደጋግሞ አስመስክሯል። በአጠቃላይ ኢትዮጵያ የጸናችው ጋሻዎቿ ፈጽሞ ስላልተሸነፉና ስላልደከሙ ነው። ሆኖም ኢትዮጵያ ለዘመናት በውስጥ ግጭቶች፣ በውጭ ወራሪዎች እንዲሁም በፖለቲካ ፈተናዎች ተግዳሮቶች ገጥመዋታል። መልእክት ተላልፏል። የአሰብን ወደብ ጥያቄ የማይቀበል ኢትዮጵያዊ ባንዳ ነው በማለት ሰራዊቱ እንግዲህ መልእክት አስተላልፈዋል። መከላከያ ሰራዊቱ ወደንና ፈቅደን ስለምንሞትላት ስለ ኢትዮጵያ በደንብ ጠንቅቀን እናውቃለን በማለት ተናግረዋል። መከላከያ ሚኒስቴሩ በፌስቡክ ላይ ባጋሩት መልእክት ለኢትዮጵያ ብሔራዊ ጥቅም የትኛውንም አይነት መስዋዕትነት ለመክፈል እንደማያቅማሙ ተናግረዋል። የቀይ ባህር ብሎም የአሰብን ወደብ ጥያቄ በየትኛው መነጽር ትክክል አይደለም ብሎ የሚያቅማማ ወይም ደግሞ የሚከራከር ኢትዮጵያዊ ባንዳ ወይም ደግሞ ባንዳ ሲሉት መከላከያ ሚኒስቴሩ እንግዲ ገልጸውታል። አባይ ግድብ መጠናቀቅ በኋላ የአሰብ ወደብ ጥያቄዎች እየተበራከቱ ይገኛሉ። ይህ የ30 ዓመት የቅርብ ጊዜ ስህተት ነው ጠቅላይ ሚኒስቴሩም ይታረማል ብለው እንግዲህ ተናግረዋል። በኢትዮጵያ መከላከያ ሰራዊት በቀይ ባህር ብሎም ደግሞ በአሰብ ወደብ ጉዳይ ላይ ጠንከር ያለ እንግዲህ መግለጫና ጠንከር የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው።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 በአንድ ቀንም አላጣ ነው። ናችራል ቀይ ባህር ይምጣና ተጠቅመን እንደግ ነው። ቀይ ባህር ልጃችን ጋር እንገባ ተአምራዊ እድገት እንዲመጣ ዛሬ ለዛ መዘጋጀት ያስፈልጋል። ባለሙያዎች ማሰብ ያስፈልጋል። ትውልድን ለዛ ማዘጋጀት ያስፈልጋል። አፋርን ለዛ እንዲሆን አድርጎ መስራት ያስፈልጋል። ካልሆነ እቃ ነው የሚተላለፍበት። ለአፋር ምንም ይል እንትን የለው። ሰው መዘጋጀት አለበት። ሲሪየስ ልጅ ዝግጅት መሆን አለበት። ቲቪቶቻ ቲቪቱ ምኑ አሁን ቀይ ባህር እንደሚመጣ አውቆ ቴክኒክና ቮኬሽኑ ማሰልጠን አለበት፣ ምን አይነት ስልጠና እንደሚያስፈልግ ትውልዱን ለመሐመድ እና አስማህመድ እና መሐመድ ሁሴን ካሪክለም ንድፈው የአመራር እስከ ቀበሌ ድረስ በዚህ ጉዳይ ላይ ፋንዳመንታል የሆነ ረዲነስ መፈጠር አለበት ነው ይህ አካባቢ በተለይ ማለት ዛሬ ቀይ ባህር በእጃችን እንደገባ ሲገባ አላሉም እንደገባ ነው ያሉት። የሚያበጁልን ትርክት መነጽር ማየት አቁመን፣ እንደዛ ብቻ ሳይሆን ሌሎች እኛን የሚረዱት የማይሆን ትርክት በእኛ ላይ ባበጁት ሌንስ ሳይሆን በእኛና በትክክለኛው መንገድ እንዲሆን እንስራ። የቀይ ባህር ወደባችንን ታግለን ወድቀን ሞተንም ቢሆን እናስመልሰው ያሉት ኃላፊው፣ ኤርትራ ተጠያቂ አደለውም ብላለች። የኤርትራው ማስታወቂያ ሚኒስቴር እንደተናገሩት ከሆነ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያ የባህር በር ህልም እውን የማድረግ ግዴታ የለባትም በማለት ተናግረዋል። ተጨማሪም የኤርትራው ሚኒስቴር እንደተናገሩት የኢትዮጵያ መንግስት ኢትዮጵያውያንን በቁጭትና በቁጣ እየቀሰቀሰ ነው በማለት ተናግረዋል። ይህም ደግሞ ኢትዮጵያ እንግዲህ በጂኦፖለቲካል በደል እንደደረሰባትና እናም አሁን የኢትዮጵያ ህዝብ በቁጭት እንዲነሳ እየቀሰቀሰብኝ ነው በማለት እንግዲህ የኤርትራው ማስታወቂያ ሚኒስቴር ተናግረዋል። የኤርትራን ሀሳብ እንደተመለከታቸው ተገጠሙ ነገሮች ማምረት ጀምረናል። እናመርታለን። ሰዋለን ጀግኖች ነን። ሰው አነካም። ከነኩን ግን ከነኩን ግን ለማንም አንመለስም። ስጋት የለም። በአጼ ሚኒሊክ ዘመነ መንግስት ብዙም አቅም ባልነበረበት ኢትዮጵያን አባቶቻችን አድዋ ላይ ሄደው አሸንፈው ነፃነት ማስከበር ከቻሉ ዛሬማ ያኔ እኮ 5 ሚሊዮን ነው ዛሬ እኮ 120 ሚሊዮን። ይሄ ግን ደግሞ እንዳለ ነው። እነ ስጋት አይግባችሁ። ማንም ቢመጣ አሳፍረን እንመልሳለን ማንንም ግን አንነካምኛል። የኢትዮጵያ መንግስት የማስጠንቀቂያ ደብዳቤ ኤርትራ ላይ ማስገባቱ ተሰማ። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል ለተባበሩት መንግስታት ድርጅት ኤርትራን በማስጠንቀቅ ኦክቶበር 2 ቀን 25 ዓ ም የአቤቱ ደብዳቤ ማስገባቷ ነው የተገለጸው። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የተላከው ደብዳቤ የኤርትራ መንግስት ህወሃትን ጨምሮ ሌሎች በክልሉ የሚንቀሳቀሱ ታጣቂዎችን እየደገፈ የኢትዮጵያ ሉዓላዊነት አላዊነት እየተዳፈረ መሆኑንና ኢትዮጵያም ይህን በሉዓላዊነቷ ላይ የሚደረገው እንቅስቃሴ ሴ ለማስቆም ህጋዊ ሞራላዊና እንዲሁም ደግሞ ተፈጥሯዊ መብቷን ትጠብቃለች በማለት የሆረር ሪቪው መረጃ ያመለክታል። ኢትዮጵያ ከቀይ ባህር የተገለለችበት መንገድ ህጋዊ ባለመሆኑም ኢትዮጵያ የወደብ ባለቤት ስለመሆን ያነሳቸው ጥያቄ አሁንም አቋሟን እንደማትቀይር አቋሟን በግልጽ ለተባበሩት መንግስታት ድርጅት ማሳወቋ ነው የተገለጸው።